አላህ የሁሉ ፀጋ ሰጥቷችኋል፣ የሁሉ ኒዕማ ጤና አፍያ። እነዚህ ከላይ የተወሱ ነገራቶች ሁሉ አላህ ሰጥቶሃል። ሳትበላችልም፣ ሳትጠጣችልም አላህ ሱብሓነሁ ወተዓላ ማደሪያ ሰጥቶሃል፣ መተኛ ሰጥቶሃል፣ ራቆታ ቴድም አልብሶሃል። ይህ ሁሉ ጸጋ ሰጥቶሃል። ታዲያ ለአኼራ ቤት ምን እያስቀደምክ ነው? ከላይ የተወሱ ኒዕማዎች ጸጋዎች፣ አንድ ሰው ቤቱ ዘግቶ እንደማያገኛቸው ያውቃል። እቺ የዱኒያ ሕይወት አጭሯ ሕይወት ማለት ነው። የግድ ለዚች አገር መሥራት እንዳለበት ያምናል ይለፋል፣ ይወጣል፣ ይወርዳል፣ ይከስባል፣ ይሸጣል፣ ይነግዳል፣ ይሰጣል፣ ይቀበላል። ለዱንያ ማለት ነው። ምክንያቱም ካልሰራ ይህን ነገር እንደማያገኝ አውቀዋል። ታዲያ እንዲህ ከሆነ ለአጭሩ ህይወት፣ ለዚህች ጥላሃት ለምትሄዳ ዱንያ እንዲህ ከለፋህላት፣ እንዲህ ከወጣ፣ እንዲህ ከወረድክ፣ እንዲህ ከተጨነክላት፣ ለዘላለም ቤትህስ ምን አዘጋጅተሃል? ምን አዘጋጅተሃል? ምን አለህ? ቁርአን አለህ በቀን ሁሌ የምትቀራው የጠዋት የማታ እንዲሁም ደግሞ በቤተኛውም ሰዓት የምትዘክረው ዚክር አለህ። ወንጀል አሳስቦ ከጌታ ጋር የምትታሳሰብበት የራስ የሆነ ሰዓት አለህ። ሌሊት ተነስተ ከጌታ ጋር ሙናጃ ታደርጋለህ። ሰላት አምስት ወቅት ወቅት ሶላት ሳያልፍ በትክክል በመስጂድ ወቅቱ ጠብቀ ትሰግዳለህ። ቀብልያ ሱና ባዕድያ እንዳለ ትሰግዳለህ። ምንድነው ያለህም ከመልካም ስራ ከሰደቃ ከመልካም ነገር ምን አለህ? ነገር ለዛ ቤተም የሚሆን ምን አስቀድመሃል?

ትኖራለህ ጊዜ ሲያልቅ ጥለህ ትሄዳለህ። ያስከውን ሁሉ ትበትናለህ። ለእኔ ነው ያልከው ሁሉ ጥለኸው ትሄዳለህ። ምንም ይዘህ የምትሄደው ነገር የለም። ሀብትህ ከአንተ ጋር አይቀበርም። ከብርህ ይዘኸው አትሄድም። ኪስ የሌለው ሁለት ሜትር ጨርቅ ነው ይዘህ የምትሄደው። ሌላ ይዘህ የምትሄደው ነገር የለም። ታዲያ ለዛች ለእውነተኛው አገር ምን እያስቀደምግ ነው? እስቲ ተመልከት ሁኔታ እስቲ አጢን። ምን ላይኔ ያለኸው ቆም ብለህ ተመልከት። ዝም ብለህ ሲመሽ መሸ ሲነጋ ነጋ አትበል። ዝም ብለህ ያኔ ሰው አኗኗሪ አትሁን። እስቲ እንዴት ነው ህይወት ሱና ምን አክል ያኔ በተግባር ላይ እያዋልክ ነው? ይንም ሰላሰ ሱና ምን አክል እየተገበርክ ነው? ከመልካም ስራ አመሉ ሷሊህ ምን አክል እያያስቀደምክ ነው ለአኺራ? ወልተንዙር ነፍሱ ማ ቀደመት ሊገድ ብሏል። ለአላህ Subhanahu Wa Ta'ala ለዛች ለነገዋ አገር ለአኺራ ለእውነተኛው አገር አንዲት ነፍስ ምታስቀድመውን እስቲ ምንድን ያስቀደምኩት እያለች ምን ታድር ትመርምራለ አላህ Subhanahu Wa Ta'ala

አሁን በዚህ ባለህበት ሰዓት ላይ ሞት ቢመጣ ወደ አላህ ብትገናኝ ደስተኛ ነህ? አሁን ብትሞት ደስተኛ ነህ? የሚያስደስትህ ስራ ነው ያለህ ወይስ በዚህ ሁኔታ ላይ ብትሞት የሚያስቆጣ ከባድ ቅጣት የሚያስከትል ሁኔታ ላይ ነው ያለው? መርምር፣ ህይወትህን ፈትሽ፣ ራስህን አግኝ። ተቅሲር ላይ ካለህ ማጓድል ላይ ካለህ ተውበት አድርግ፣ ኢስቲግፋር አድርግ፣ ወደ አላህ ተመለስ፣ ወደ አላህ ተመለስ፣ ተመለስ። ጸጸት፣ ተጸጸት፣ ተመለስ። ኻቲማ በምን እንደሚቋጭ ተጠንቀቅ። ወንጀል ላይ አትዘውትር። አቁም በቃ፣ ይበቃል። ወደ አላህ ተመለስ፣ ወደ መልካም፣ ወደ ኸይር ተመለስ። እስካሁኑ ያሳለፍኩው ይበቃል። የእስካሁኑ ጊዜ መግደልህ ይበቃል። የእስካሁኑ መዘናጋትህ ይበቃል። የእስካሁኑ ወንጀልህ ይበቃል። የእስካሁኑ አላህ ማመፅህ ይበቃል። ከአሁን በኋላ እስቲ ሕይወትህ አስጠካክል፣ ወደ አላህ ተመለስ፣ አልቅስ፣ ያ ረብ በል በቀንም በማታ። አላህ እጁ ዘርግቶ ይቀበልሃል። የሸጣን መጫወቻ አትሁን፣ ነፍስህን በጀሀነም እሳት አታሲዝ፣ አትቀለድ በሕይወትህ። ቱመ እንዙሩ ማዛ ትቀድሙነ ልአኼራ። ከዛ ቀጠሎ ሸህ ፈውዛን ምን አሉ? ሓለቱ ከሲረቱን ሚነል የውም፣ ነገር ግን የአብዛኞቻችን ያሁን ላይ ሕይወታችን ግን ሲታይ፣ ኢቅባሉን ዓላ ዱንያ ወኢድባሩን ዓን ልአኼራ፣ ከዱንያ እንሽቀዳደማለን፣ ወደ ዱንያ እንፈጥናለን፣ ለዱንያ እንቅልፍ እናጣለን፣ እንዲሁ ለዱንያ ጭንቁ ይገለናል። ነገር ግን ወኢድባር ዓን ልአኼራ፣ ከአኼራ ግን ወደ ኋላ እንሸሻለን። አዛን ሲባል ወደ መስጂድ አንድም አላህን ፍሩ ስንባል አላህን አንፈራ። ነፍስያችን ሞትዋል። ብዙ ማዕስያ ላይ ወድቀናል። ዱንያ ላይ ተጨማልቀናል። አኼራን ረስተናል። ወደ አላህ ስብሓንሁ ወታዕላ መመለስ ሞት እንዳለብን ዘንግተናል። በጣም ተሳንፈናል። ወደ ኋላ ሆነናል። የአብዛኞቻችን ሓል ይህ ነው ይላሉ። በዱንያ ላይ እንሽቀዳደማለን፣ ከአኼራ ሥራ ግን ከመልካም ሥራ ግን እንሸሻለን። ቁርአን ቅሩ ዲን ተማሩ ኑስ እንባል እንሸሻለን። መስጂድ የአላህ ቤት ጅብ የታሰረበት ይመስለናል፣ ይጨንቀናል። አላህ ቤት ውስጥ አንቀመጥም፣ አላህ ቤት ውስጥ አንዘክርም። አምስት ወቅ ሶላቶቻችን ወደ አላህ ቤት አንመላለስም። ነገር ግን በተቃራኒ ለፊልም፣ ለድራማ፣ ለሙዚቃ፣ ለተለያዩ ለሙሰልሰላቶች፣ ለተለያዩ ነገራቶች፣ ከአኺራ ለሚያዘናጉ ነገራቶች ግን ቅድሚያም እንገኛለን ለኳስ ሲሆን። ለተለያዩ ለወሬዎች ሲሆን አንደኛ ቀዳሚ ነን፣ እንሽ ቀዳደማለን፣ እዛ ላይ እንገኛለን። ከአኺራ ስራ ግን የለንም። ብዙቻችን ፋቲሃ ምንድነው ብንባል አናውቅም። ሽሩጦ ሶላ ምንድነው ብንባል አናውቅም። ሶላት የሚያበራሹ ነገራቶች አናውቅም። ከስልምና የሚያወጡ ነዋቂዱል ኢስላም ብንጠይቅ አናውቅም። ሸሃደተይን አርካኑ ላኢላሃ ኢለላህ አናውቅም። ስለ ላኢላሃ ኢለላህ በትክክል እንኳ ብንጠይቅ ትክክለኛ መልስ መመለስ አንችልም። አንድ ካፊር እንኳ አስልሙኝ ብሎ ቢመጣ በትክክል ማስለም አንችልም። ብዙዎቻችን ኃያላችን ይህ ነው። ምናልባት ከፊሎቻችን ከፍሎቻችን ልንሰግድ እንችላለን፣ ግን ጎንበስ ቀና ምን አይነት ሶላት እንደሆነ እንኳን ማይታወቅ ማለት ነው። ስንት የሚያበላሽ ነገር ሶላትን የሚያበላሽ ነገር እየፈጸምን ማለት ነው። አንማርም፣ ቁጥ አንልም፣ አንጠይቅም፣ አንቀራም። ይህ ነው የአብዛኞቻችን ሁኔታ እያሉ لا نعتبر بمن سبقنا الى بالفن سوج ان نجسصم ይላል። ባለፉን ሰዎች አነገሰጽም። ስንቶች አልፈዋል ከኛ በፊት የታሉ እነዛ ታላላቆቻችን፣ አባቶቻችን፣ እናቶቻችን ስንቱን ቀብረናል፣ ስንቱ ሸኝተናል፣ ስንቱ ላይ አልቅሰናል። ያ ሁሉ የሀብት ባለቤት የክብር ባለቤት ባለ ሥልጣኑ፣ ጎረቤቶቻችን፣ ዘመድ፣ ወንድም እህቶቻችን ስንቱ ቀብረናል፣ ስንቱ ሸኝተናል፣ ነገኛ ተራስ መሆኑን አስተውለናል። ዛሬ ሰዎች በቃሬዛ ተሸክመን ቀብር እንደወሰድ ናቸው ነገኛም ያ ቃሬዛ ላይ እንደምናልፍ አስታውሰናል። ሸኝተናቸው ቻው ብለናቸው እንደመጣ፣ ነገ እኛንም እንደዚሁ ሸኝተውን እንደሚሄዱ ረስተነዋል። የቀብር ጨለማ ምን እንደሆነ አስታውሰናል? ቀብር ውስጥ ጥያቄ አለብን፣ ሲራጥ አለ፣ ጀሀነም አለ፣ ሒሳብ አለ። ያ ሁሉ ፊትለፊት ይጠብቀናል። ይህ ሁሉ ነገር ከፊትለፊት ይጠብቀናል? ምን አዘጋጅናል? ለዛ ቀን ምን አለን መልካም ስራ? ይህን ፈርተን

ስንቱም እንደገባ ስንቱ እንደተቀበረ ያ ሁሉ ዱንያ ጠግቦ እንዳይመስልህ፣ እንዳንተው መኖር እየፈለገ እንዳንተም ሀብት እያማረው እንዳንተ ዱንያ እየወደደው ዱንያ ላይ መኖር እየፈለገ ነው ሄደው። ማንም በቃኝ ጨረስኩም ብሎ ሄደ ማንም የለም። እንዳንተው ህልም ነበራቸው፣ እንዳንተው አላማ ነበራቸው፣ እንዳንተው የሞቀ ቤተሰብ ነበራቸው፣ እንዳንተው ሀብት ንብረት ነበራቸው። ይነግዱ ነበር፣ ይሸጡ ነበር፣ ይለውጡ ነበር። እንዳንተም ዘመድ ነበራቸው፣ እንዳንተ መደሰት ይፈልጉ ነበር ብዙ ያለሙት ነገር ነበር። ነገር ግን ጊዜያቸው ደርሶ ሄዱ። ነጋ አንተም ትከተላለ። ተከታይ ነህ አትቀርም። አንተ ዱኒያ ላይ ዘርአለን። ነገር ግን ተዘናክተናል፣ ታ ተዘናክተናል። በጣም ላናዕተብሩ ቢመን ቀበለና ላነንዙሩ ኢላ መን ሐውለና ዙሪያችን ወዳሉ ነገራቶች አንመለከትም። ስንት ነገር እየተከሰተ ነው። አላህ እያስጠነቀቀ ነው ወደ አላህ እንድንመለስ። አንዴ በበሽታ በኮሮና አንዴ በጦርነት አንዴ በችግር አንዴ በስቃይ አንዴ በድርቅ አላህ እንድንመለስ ያመጣብናል። በእጃችን በሠራነው ወንጀል እንድንመለስ ለዓለሁም የርጅዑን ይመለሱ ዘንድ ነው ብሎ አላህ ሱብሐነሁ ወተዓላ ነገር ግን ትዛ ይለነው። ስንቱ እያየነው ነው። በአለም ላይ ባሁን ሰዓት ላይ ዙሪያችን ምን እየተካሄደ ነው? ምን እየሆነ ነው? ሰው ወዴት እየሄደ ነው? ወደ እንስሳነት እየተቀየረ ነው። ወደ እንስሳነት እየዞረ ነው። ማንነቱን ረስቷል። የተፈጠረበት ዓላማ ዘንግቷል። ዱንያ ታሎታል። ዘላለም አገር መስሎታል። ብዙ የሙስሊም ወንድም ሙስሊም የሚባሉ ወንድም እህቶች ደግሞ ይሄንን መንገድ ይሄዱ ይሄዱ ነው ያሉ። ስለዚህ ሁዙር ያስነኒ ላነ ተአሰሩ ቢመውዒዛ በተግሳጽ አንገሰጽም፣ ላነ ተፊዑ ቢዚክራ ስንመከር አንመከርም። ስንት ዳዕዋ እንሰማለን፣ ስንት ጥሪ ይደረጋል፣ ስንት እምናቀው ነገር፣ ስንት ነገር አለ። ነገር ግን አንገሰጽም፣ አንጠቀምበትም። በቀኝ ጆሮ እንሰማለን፣ በግራ እናፈሰዋለን። የአዋቂ አጥፊ ሆነና ልባችን እያወቀ ውስጣችን እየተረዳ አላህን እናምጻለን፣ ወንጀል ላይ እንዘፈቃለን። በምን ሰማው አንገሰጽም፣ እየተማርነው ተግባር ላይ አናደርግም። ብዙ ሰው ብጠይቀው ይሄ ነገር እኮ አይቻልም ብትለው አውቃለሁ ይልሃል። አውቃለሁ ታዲያ፣ ካወቅከው ለምን አትተገብረው? እውቀት እኮ የወረደው እውቀት እኮ እንድንማር የተደፈደገበት ዋናው ዓላማ ተግባር ነው። እውቀት ያለ ተግባር? ፍሬ እንደሌለው ዛፍ ነው። ብዙዎቻችን እንዲ ነው። ማሐበራ ዑለማዎች መሻይኾች ይመክራሉ፣ ይገስጻሉ፣ ተው ይላሉ፣ ተመለሱ ይላሉ። ሰምተን ባልሰማ፣ አይተን ባላየ፣ ተገንዝበን ባልተገነዘበ፣ እንዳሁን ድበቅ፣ እንዳላየ ፊ ዝንጉ ሆነ፣ ዝንጉ ሞት ሆነ። ልባችን ሞቷል።